ወይ ዘንድሮ አለ ኤፍሬም። ዘንድሮ እኮ ሰው ሁሉ ተምታቶበታል። ፕራንክ እና ሰርፕራይዝ ተጋጭቶባቸው መለየት አልቻሉም። ሰላም ሰላም፣ እንዴት ናችሁ ቤተሰብ? ደህና ናችሁ? ሰላማችሁ ይብዛ። እንግዲህ ያው ዛሬ እንደሚታወቀው ጨረቃዎች አልመጡም። ይመጣሉ ብዬ ነበር እኔ እንኳን ማለት አንደኛ የሀይኒ ሁኔታ ያለችበት እናውቃለን። እና በሀይኒ ይመጣሉ ብዬ ነበር ግን አልመጡም። ነገር ግን ባልታሰበ ሁኔታ በሌላ ቦታ መጥተዋል ማለት ነው። እዛውም ደስ በማይል ቪዲዮ ነው እውነት። አሁን ፕራንክ የሚደረግበት አይዲያ ጠፍቶ ነው እንዴ? በጣም የሚገርም እኮ ነው። እግዚአብሔር እንግዲህ ያደለው እንኳን አይደለም ከሰው ሀገር ወጥቶ ሲመለስ ለሽኝትም እንኳን ምርጥ የሆነ ፕሮግራም ተዘጋጅቶ መልካም ጉዞ ይባላል። ያን የሚሄደው ሰው ማለት ነው። እኔ ደግሞ ዌልካም የሚል ፕሮግራም ተዘጋጅቶ ሀይሚና ብርኬ ይጠራሉ ብዬ ሳስብ ጨራሽ ዱብዳ በሆነ ነገር ያን ማን ነበር የሚባለው? ከዚህ በፊት ሀይሚን ሜዳ ለሜዳ እየለጠፈ ሲያበሳጭን የነበረው አሁን ደግሞ በሌላ ሙድ ቢሆንም ታናሽ ወንድሙ መቷል ማለት ነው። እና እንግዲህ የአፋልጉ ጥሪ ለጥፎ ፎቶዋን፣ ሀይሚ ደግሞ ፎቶዋ ስታሳዝን እኮ በማርያም ማለት ብርኬ የሰጣት እንትን ነች፣ አሻንጉሊት ነች እና ፎቶ አለጥፎ ልጅቷ ጠፍታለች እያለ ከቤቷ ቁጭ ብላ ያለችን ልጅ እንደው ፕራንኩንስ ያድርጉስ ችግር የለውም። ያው ዞሮ ከፕራንክ የሚወጣ ሰው የለም። ግን እንዴት ገና ከመግባታቸው ገና እረፍት እንኳን ሳያደርጉ ጠፍታለች ብሎ ዱብዳ፣ ረ በጣም ይደብራል። የምር በጣም ይደብራል። እንግዲህ በዝናብ ብሩኬ ተንገላስቷል ማለት ነው። ዝናቡን አይታችሁታል እንዴት እንደሚወርድ ይገርማል። እኮ ገና ከርምቶ አልገባም ኢትዮጵያ። ደግሞ በጣም ዝናብ እየዘነበ ነው እና በዛ ዝናብ እያንከለከለ ይዞት መጣ ልጁ ማለት ነው። ብሩኬ ታውቁታላችሁ፣ ለሃይሚ የማይሆነው ነገር የለም። ለሃይሚ አንገቱን ይሰጣል። ና ብሩኬ እንጦሮጦስ ብትለውም ይገባላታል እና ነገር ግን ይሄ አይዲያ ጥሩ አይደለም። የምር ማለት ቤት ሰዓት ማለት ነው። ገና ከገቡ አድጠናቸው ነው አላረፉም። ዋይ ወዮል እንግዲህ ቅርታ ካልጠየቅ አትለቀቅም እየተባልክ ነው። ፈረደብ። በቃ ሲጀመር አይዲያው ራሱ ልክ አይደለም እንዴ? የምር ስንት አይዲያ እያለ እንዴት ያልጠፋቸው እንዲጠፋቸው ተብሎ ፎቶዋ ሲቀደድ እኮ ብሩኬ ምር በጣም ነው እንትን ያለው ማለት ነው። የምር ካሜራ ፊት ሆኖ እንጂ በጣም ተናዷል እና እኔ ልቀዳደድ ልሻለኩ ወይም ብሩኬ ግን ሁላቸውም ማለት ነው ኤፍሬም ማሱ ጥሩም አላደረክ። የምር በጣም ይደብራል። ቢያንስ ቤት ዘግጀት ጀተ ምንድን ነው አዘገጃጀት አጠራቸውም እንዴ ማለት እንኳን ደህና መጣቸው አትሏቸውም እንዴ? እንዴት ነው እንደዚህ አይነት ነገር አይዲያ አንተ ራሱ ልትተባበር የምትችለው ኤፍሬም። ለማንኛውም ውድ ቤተሰብ እንግዲህ እንደሰማችሁት ነው፣ ሀይሚዬ አለች ከቤቷ ደደል ብላ ቁጭ ብላ የእኛ ወይዘሮ እንግዲህ። ያ ፎቶ ራሱ ብሩኬ ሰርፕራይዝ አድርጎታል። የወሰደው እርግጠኛ ነኝ ከኤፍሬም ነው፣ ምክንያቱም ሌላ ማንም ሊሰጠው አይችልም። እንደዚህ አይነት ፕሮፋይል የሚደረጉ በውስጥ ነው በውስጥ መስመር ለምሳሌ ዋትሳፕ ላይ፣ ቴሌግራም ምናምን ላይ እንደዚህ አይነት ፎቶዎች ይለጥፋሉ። ከዛ ከዛ እየወሰዱ እና ኤፍሬም ነው በዚህ የተባበረው ራሱ ማለት ነው። እና ብቻ ግን የዛሬ ቪዲዮ የምር ሁሉንም ሰው ያስደነገጠ ያናደደ ቪዲዮ ነው። ምክንያቱም ገና መግባታቸው ነው። ቢያንስ ዌልካም የኛ ጨረቃዎች ብሎ መቀበል ሲገባቸው ጠፍታለች። ለማንኛውም ውዴቻ ቻናል ለቤተሰቦች ብሩኬ ሁለት መቶ ኬ ገብቷል ማለት ነው ሁለት መቶ ሺህ ማለት ነው ማለት በ ቲክቶክ ላይ አስገቡኝ አስገቡኝ፣ ሁለት መቶ እያለ ነበረ። አሁን ሁለት መቶ ኬ ገብቷል። ኮንግራ፣ እንኳን ደስ ያለ ብሩኬ። በቴሌግራምም አሳድጉት፣ ምን ችግር አለው? ዩቲውብ ላይ ይሄን ያክል ተመልካች አለው። ግን ማን ነው? ቴሌግራም አላልኩም፣ ኢንስታግራም ላይ ማለት ነው። እንዲሁም ጠይቋችሁ ነበር የሆነ ጊዜ ላይ ፎሎ አድርጉ ፎሎ አድርጉኝ ብሏችሁ ነበር እና ፎሎ እያደረጋችሁ አሳድጉት እና ቲክቶክ ላይ ሁለት መቶ ኬ ገብቷል ማለት ነው ብሩኬ። እና ማለት ነው ከዚህ ልጅ ላይ ግን ይገርማል። ማለት ምንድን ነው ሲናገራቸው የነበሩ ነገሮች አሉ። ምንድን ነው ሲል የነበረው ፍቅር? ማለት ፍቅር እኮ የማያደርገው ነገር የለም ፍቅራችሁ እያለ የሆነ ሲገፋፋው ነበር ብሩኬን ማለት። አሁን ለፍቅር ስንት ዋጋ ይከፈላል እያለ ነበረና ብሩኬን፣ ብሩኬና ሀይሚ ፍቅረኛሞች ፍቅረኛሞች ነን ብለው አልተናገሩም። ግን እዛ ላይ ለማወጣጣት ነው የሞከርከው ብቻ የሆነ ነገሩ ለማወጣጣት ነው ማለት